አሜሪካው ፕሬዚዳንት ዶናልድ ትራምፕ ሐውቲዎችን በቀይ ባህር በሚተላለፉ መርከቦች ላይ የሚያደርጉትን ጥቃት እስኪያቆሙ ድረስ በአጥለቅላቂ ኃይል ደበድባለሁ ብለው ከዛት ወዲህ የአሁኑ ድብደባ ሰለባዎች ብዛት በከፍተኛ ደረጃ ከሚቆጠሩት መካከል ሆኗል። በጥቃቱ ከተገደሉት በተጨማሪ አንድ መቶ ሁለት ሰዎች ቆስለዋል። የአሜሪካ ማዕከላዊ እዝ ሴንቲኮም በሰጠው መግለጫ ጥቃቶቹ የታለሙት የሐውቲዎችን የገንዘብ ምንጭ ለማምከን ነው ብለዋል። አልጀዚራ እንደዘገበው ከሆነ የአሜሪካ የአየር ድብድባ በወደብ አገልግሎቱ ዙሪያ አተኩሮም የተለያዩ ስፍራዎችን የመታ ነው። ራስ ኢሣ ወደብ ለሀገሪቱ እጅግ ቁልፍ የሆነ ስለነበረ በሀገሪቱ ቁጣ ቀስቅሷል ብለዋል። የመን ወደ ሀገር ውስጥ የምታስገባቸው ሸቀጦች ሰባ በመቶዎቹ የሚራግፉበት ወደብ ነው። ለሀገሪቱ የሚላኩ 80 በመቶ እርዳታዎችም የሚገቡት በዚህ ወደብ በኩል ነበረ። ባለፈው መጋቢት ወርም የአሜሪካ ሁለት መሰል ጥቃቶች ከ50 በላይ ሰዎች ገድለዋል። የሐውቲ ባለሥልጣኖች እንደሚሉት ራስ ኢሣ የነዳጅ ማስተላለፊያ ቧንቧና ወደብ የያዘ ለየመን እጅግ ቁልፍና ሊተካ የማይችል መሠረተ ልማት ነበረ ብሏል። የተባበሩት መንግሥታት የልማት ፕሮግራም ዩኤንዲፒ በመግለጫው ሐውቲዎች ቁልፍ የነዳጅ መላኪያና የሽቀጥ ማስገቢያ ወደባቸው በሰዓት ከጋየና በደርዘኖች የሚቆጠሩ ካለቁ ጥቂት ሰዓታት በኋላ እስራኤል ላይ መተኮሳቸው ታውቋል። የእስራኤል ጦር ከየመን የተኮሰ አንድ ሚሳኤልን አግጄዋለሁ ብሏል። ሐውቲዎች ከፈረንጅ 2023 ትዳር ወር ጀምሮ እስካሁን ድረስ ከእስራኤል ጋር ግንኙነት አላቸው ባሏቸው መርከቦች ላይ ከአንድ መቶ በላይ ጥቃቶች ፈጽመዋል። ፕሬዚደንት ዶናልድ ትራምፕ የሰጡት ማስጠንቀቂያ ሐውቲዎች ይህን መሰል ጥቃታቸውን እስኪያቆሙ ድረስ ባላቋረጠ ሁኔታ ትደበደባላችሁ የሚል ነው።